እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በጣም አስተማሪ በሆነ የጤና ትምህርት በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ያልሆነ አንጀት የሚያስከትላቸው የጤና ችግሮችን እናም የአንጀታችሁን ጤና ለመጠበቅን እናም ለማጽዳት መመገብ ያለባችሁን አስር አስፈላጊ ጤናማ ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። ላይክ ሳታደረጉ በፍጹም እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጤናማ ያልሆነ አንጀት የተለያዩ የጤና ችግሮችን ሊያስከትልብን ይችላል። አንዳንዶቹ ችግሮች አሳሳቢ ሊሆኑ ይችላሉ። ደካማ ወይም ደግሞ ጤናማ ያልሆነ አንጀት ሊያስከትላቸው የሚችለውን የጤና ችግሮችን በቅድሚያ ልንገራችሁ። የመጀመሪያውና በጣም የተለመደው የሆድ ድርቀት ነው። በቂ የአመጋገብ ፋይበር አለመኖር በቂ ፈሳሽ አለመውሰድ ወይም ደግሞ የአካል ብቃት እንቅስቃሴን አለማድረግ በሰገራ መቸገር ወይም ደግሞ አልፎ አልፎ ሰገራ መውጣትን ያስከትላል። ስር የሰደደ የሆድ ድርቀት ምቾት ማጣት፣ የሆድ ሕመም እናም የፊንጢጣ ኪንታሮት ወይም ደግሞ ስንጥቅ እንዲፈጠር ሊያደርግ ይችላል። ሁለተኛ ደግሞ ተቅማጥ ነው። ጤናማ ያልሆነ አንጀት በበሽታዎች በምግብ አለመስማማት ወይም ደግሞ በአንጀት ውስጥ በሚፈጠር እብጠት ወይም ደግሞ ኢንፍላማቶሪ ባወል ዲዚዝ ምክንያት ተቅማጥን ሊያስከትል ይችላል። በተደጋጋሚ ተቅማጥ ደግሞ መድረቅ፣ የኤሌክትሮላይት አለመመጣጠንና የተመጣጠነ ምግብ እጥረትን ሊያስከትል ይችላል። ሶስተኛው ደግሞ የሚያበሳጭ የአንጀት ሲንድረም ወይም ደግሞ ኢሪቴብል ባውል ሲንድረምን ያስከትላል። ኢሪቴብል ባውል ሲንድረም በትልቁ አንጀት ላይ የሚከሰት የተለመደ ችግር ሲሆን እንደ ቁርጠት፣ የሆድ ህመም፣ የሆድ መነፋት፣ ጋዝናም ተቅማጥ ወይም የሆድ ድርቀት የመሳሰሉ ምልክቶችን ያስከትላል። ኢሪቴብል ባውል ሲንድረም የህይወት ጥራትን በእጅጉ ሊጎዳ ይችላል። የምግብ ገደቦችንናም በማኅበራዊ ሁኔታዎች ውስጥ ስለ መብላት ወይም ደግሞ ምልክቶችን ስለ ማስተዳደር ጭንቀትን ያስከትላል። አራተኛ ዳይቨርቲኩላር በሽታን ያስከትላል። ዳይቨርቲኩሎሲስ በትልቁ አንጀት ግድግዳዎች ላይ ትናንሽ ከረጢቶች ወይም ደግሞ ዳይቨርቲኩላ ሲፈጠሩ ይከሰታል። ዳይቨርቲኩላይትስ የእነዚህ ከረጢቶች እብጠት ወይም ደግሞ ኢንፌክሽን ነው። እነዚህ ሁኔታዎች የሆድ ህመም፣ ትኩሳትናም የሰገራ ልምዶች ለውጥን ሊያስከትሉ ይችላሉ። ውስብስቦቹ ወይም ደግሞ ከባድ ሲሆን እብጠት ወይም ደግሞ የአንጀት ቀዳዳን ሊያስከትል ይችላል። አምስተኛ የአንጀት ፖሊፕ ነው። የአንጀት ፖሊፕ በትልቁ አንጀት ሽፋን ላይ የሚፈጠሩ ያልተለመዱ እድገቶች ሲሆኑ በመጠንናም በቁጥር ሊለያዩ ይችላሉ። አንዳንድ ፖሊፖች ከጊዜ በኋላ ካንሰር ሊሆኑ ይችላሉ። ብዙ ፖሊፖች ግን ምንም ጉዳት የሌላቸው ቢሆኑም አንዳንድ አይነቶች ወይም ደግሞ አዴኖማቶስ ፖሊፕ የአንጀት ካንሰር ተጋላጭነትን ሊጨምሩ ይችላሉ። ቀደም ብሎ ለመለየት መደበኛ ምርመራ ማድረግ አስፈላጊ ነው። ስድስተኛ፣ የኮሎሬክታል ካንሰር ወይም ደግሞ የአንጀትናም የፊንጢጣ ካንሰር ነው። በትልቁ አንጀት ውስጥ ስር የሰደዱ ችግሮችን የሚያስከትሉ ትልቅ ውጤት የአንጀት ካንሰር ተጋላጭነትን መጨመር ሲሆን ብዙውን ጊዜ ከእብጠት ከአመጋገብ ሁኔታዎች እናም ከጀነቲክስ ጋር የተያያዘ ነው። ይህ ለህይወት አስጊ የሆነ ከባድ የሆነ በሽታ ነው። በምርመራ ለምሳሌ በኮሎኖስኮፒ ቀደም ብሎ መለየት ለስኬታማ ህክምና ወሳኝ ነው። ሰባተኛ ደግሞ ኢንፌክሽኖች ናቸው። ጤናማ ያልሆነ አንጀት እንደ ጋስትሮኢንተራይተስ ላሉ ሁኔታዎች የሚዳርጉ ባክቴሪያዎች፣ ቫይረሶች ወይም ደግሞ ጥገኛ ተዋሳያን ኢንፌክሽኖች ሊያጋልጥ ይችላል። ጋስትሮ ኢንተራይተስ ብዙውን ጊዜ በባክቴሪያ መርዞች ወይም ደግሞ በቫይረስ ኢንፌክሽን የሚመጣ እናም ማስታወክንና ተቅማጥን የሚያስከትል የጨጓራ እናም የአንጀት እብጠት ወይም ደግሞ ኢንፍላሜሽን ወይም ኢንፌክሽን ነው። ምልክቶቹ ማቅለሽለሽ፣ ማስታወክ፣ ተቅማጥ እናም የሆድ ቁርጠትን ሊያስከትሉ ይችላሉ። ከባድ ኢንፌክሽኖች የህክምና ክትትል ሊያስፈልጋቸው ይችላል። ስምንተኛ ደግሞ የአንጀት እብጠት በሽታ ወይም ደግሞ ኢንፍላማቶሪ ባወል ዲዚዝ የምንለው ነው እንደ ክሮንስ በሽታ እናም አልሰሬቲቭ ኮላይተስ ያሉ ሁኔታዎች ትልቁን አንጀት ጨምሮ የጨጓራና ትራክት ስር የሰደደ እብጠትን ያካትታሉ። ኢንፍላማቶሪ ባውል ዲዚዝ ከባድ ተቅማጥ፣ የሆድ ህመም፣ ክብደት መቀነስናም ድካምን ሊያስከትል ይችላል። የረጅም ጊዜ ውስብስቦች ወይም ደግሞ የረጅም ጊዜ ችግሮቹ የአንጀት ጉዳትናም የአንጀት ካንሰር ተጋላጭነትን ይጨምራል። ዘጠነኛ የምግብ መምጠጥ ችግሮች ናቸው። የተጎዳ አንጀት ከምግብ ውስጥ ንጥረ ነገሮችን መምጠጥን ሊያስተጓጉል ይችላል። ይህም የተመጣጠነ ምግብ እጥረት እናም የምግብ አለመስማማትን ያስከትላል። ምልክቶቹ ክብደት መቀነስ፣ ድካምናም የቫይታሚንናም የማዕድናት እጥረትን ሊያካትቱ ይችላሉ። ይህም አጠቃላይ ጤናን ይጎዳል። አስረኛ የአእምሮ ጤና ተጽዕኖ ነው። የአንጀትናም የአእምሮ ግንኙነት ማለት ጤናማ ያልሆነ አንጀት እንደ ጭንቀትናም ድብርት ያሉ የአእምሮ ጤና ችግሮችን ሊያስከትል ይችላል። ስር የሰደዱ የምግብ መፈጨት ችግሮች ስሜትንና የአእምሮ ደህንነትን ሊጎዱ ይችላሉ። ይህም አካላዊ እናም ስሜታዊ ምልክቶችን የሚያባብስ ዑደትን ይፈጥራል ማለት ነው። በአጠቃላይ የአንጀት ጤና መጠበቅ ለአጠቃላይ ደህንነት ወሳኝ ነው። በአመጋገብ ፋይበር የበለጸገ ምግብ፣ መደበኛ የአካል ብቃት እንቅስቃሴ፣ በቂ ፈሳሽ መውሰድናም መደበኛ የህክምና ምርመራዎች የአንጀት ካንሰር ምርመራዎችን ጨምሮ ለጤናማ አንጀት አስተዋጽኦ ያደርጋሉ። የሰው ልጅ ጤና የሚጀምረው ምንጊዜም ቢሆን ከአንጀት ነው። የሰገራ ልማዶች የማያቋርጥ ለውጥ፣ የሆድ ህመም ወይም ደግሞ በሰገራ ውስጥ ደም የመሳሰሉ ከአንጀት ጤና ጋር የተያያዙ ምልክቶች ካጋጠማችሁ ትክክለኛ ምርመራ እናም እንክብካቤን ለማግኘት የጤና ባለሙያን ማማከር አስፈላጊ ነው። ጤናማ አንጀትን መጠበቅ ለአጠቃላይ የምግብ መፈጨት ጤና አስፈላጊ ሲሆን እንደ የአንጀት ካንሰር ያሉ በሽታዎችን ለመከላከል ወሳኝ ሚናን ይጫወታል። ትክክለኛ ምግቦችን መመገብ መደበኛ ሰገራን በማበረታታት አስፈላጊ ንጥረ ነገሮችን በማቅረብና ጤናማ የአንጀት ማይክሮባዮምን በማዳበር የአንጀት ጤናን ሊደግፍ ይችላል። ለጤናማ አንጀት መመገብ ያለባችሁን ምርጥ አስር ምግቦችን ከነ ጥቅሞቻቸው አሁን እነግራችኋለሁ። አንደኛ በፋይበር የበለጸጉ ፍራፍሬዎች ናቸው። እንደ ፖም፣ ፒር፣ ቤሪስ፣ ሙዝ እናም ብርቱካንን መመገብ ነው። እነዚህ ፍራፍሬዎች መደበኛ ሰገራን ለማበረታታት እናም የሆድ ድርቀትን ለመከላከል አስፈላጊ በሆነው በአመጋገብ ፋይበር የበለጸጉ ናቸው። ፋይበር ጠቃሚ የአንጀት ባክቴሪያዎችን በመመገብ እንደ ፕሪባዮቲክስ ይሰራል። ሁለተኛ አትክልቶች ናቸው። እንደ ብሮኮሊ ካሮት፣ ስፒናች፣ ኬል እናም ብራሰልስ ስፕራውትን መመገብ ነው። ብዙ አትክልቶች ለአንጀት ጤና አስተዋጽኦ የሚያደርጉ በፋይበር በቫይታሚኖች እና በማዕድናቶች የበለጸጉ ናቸው። በተለይም ቅጠላማ አትክልቶች እብጠትንናም ኦክሲዲቲቭ ጭንቀትን ለመቀነስ የሚረዱ ከፍተኛ መጠን ያላቸው አንቲኦክሲዳንቶችንናም ፋይቶኬሚካሎችን ይዘዋል። ሶስተኛ፣ ጥራጥሬዎች ናቸው እንደ ምስር ቦለቄ ጥቁር ቦለቄ እናም ቀይ ቦለቄ፣ ሽምብራ እናም አተርን መመገብ ነው። ጥራጥሬዎች የፋይበር እናም የፕሮቲን ምንጮች ሲሆኑ የኮሌስትሮል መጠንን ለመቀነስ እናም የደም ስኳርን ለማረጋጋት ይረዳሉ። ከፍተኛ የፋይበር ይዘታቸው የእርካታ ስሜትን ያበረታታል። እንዲሁም ለአንጀት ጤና አስፈላጊ የሆነውን ጤናማ ክብደት ለመጠበቅ ይረዳል። አራተኛ ሙሉ እህሎች ናቸው እንደ አጃ ኪንዋ፣ ቡናማ ሩዝ፣ ገብስናም ሙሉ ስንዴን መመገብ ነው። ሙሉ እህሎች ከተጣሩ እህሎች የበለጠ ፋይበርን ይይዛሉ። ይህም የምግብ መፈጨትን የሚረዳ እናም የሆድ ድርቀትን ለመከላከል ይረዳል። እንዲሁም ለአጠቃላይ ጤና ጠቃሚ የሆኑ እንደ ቢ ቫይታሚኖች፣ ብረትናም ማግኒዥየም ያሉ አስፈላጊ ንጥረ ነገሮችን ይሰጣሉ። አምስተኛ ለውዝና ዘሮች ወይም ደግሞ ሲድስ የምንላቸውን መመገብ ነው። እንደ የአልመንድ ፍሬ፣ ዋልነትስ፣ ቺያ ሲድስ፣ ተልባ እናም የዱባ ፍሬዎችን መመገብ ነው። ለውዝ እናም ሲድስ ወይም ደግሞ ዘሮች በፋይበር በጤናማ ቅባቶች እናም በአንቲኦክሲዳንቶች የበለጸጉ ናቸው። በተለይም ተልባ እናም ቺያ ሲድስ የአንጀት ጤናን የሚደግፉ ጸረ ብግነት ባህሪያት ያላቸው ኦሜጋ ስሪ ፋቲ አሲዶችን ይይዛሉ። ስድስተኛ የተመረቱ ወይም ደግሞ የዳበሩ ምግቦችን ወይም ፈርመንትድ ፉድ የምንላቸውን መመገብ ነው። እነዚህም እንደ እርጎ፣ ኪፈር፣ ሶርክራውትስ፣ ኪሚቺ እናም ሚሶን መመገብ ነው። የተመረቱ ወይም ደግሞ የዳበሩ ምግቦች የአንጀት ጤናን የሚደግፉ ጠቃሚ ባክቴሪያዎች የሆኑ በፕሮ ባዮቲክስ የበለጸጉ ናቸው። ጤናማ የአንጀት ባክቴሪያዎችን ሚዛን ለመጠበቅ የምግብ መፈጨትን ለማበረታታት እናም የአንጀት በሽታዎችን ስጋት ለመቀነስም ይረዳሉ። ሰባተኛ አሳ ነው። እንደ ሳልመን፣ ማካሬል፣ ሰርዲን እናም ትራውትን መመገብ ነው። ስባማ አሳዎች ጸረ ብግነት ተጽዕኖዎች ባሉት ኦሜጋ ስሪ ፋቲ አሲዶች የበለጸጉ ናቸው። ኦሜጋ ስሪዎችን አዘውትሮ መመገብ የአንጀት ካንሰርን ስጋት ለመቀነስ እናም አጠቃላይ የአንጀት ጤናን ለማሻሻል ይረዳል። ስምንተኛ ነጭ ሽንኩርትናም ቀይ ሽንኩርት ነው። ሁለቱም ነጭ ሽንኩርትናም ቀይ ሽንኩርት ጠቃሚ የአንጀት ባክቴሪያዎችን የሚመግቡ ፕሪባዮቲክስን ይይዛሉ። እንዲሁም እንደ አሊሲን ያሉ ካንሰርን የሚከላከሉ ውጤቶች ባላቸው አንቲ ኦክሲዳንትስ ውዶች የበለጸጉ ናቸው። ዘጠነኛ ቤሪዎች ናቸው። እንደ እንጆሪ፣ ብሉቤሪ፣ ራስቤሪ እና ብላክቤሪን መመገብ ነው። ቤሬዎች በአንጀት ውስጥ ያለውን እብጠትና ኦክሲዲቲቭ ጭንቀትን ለመቀነስ የሚረዱ ከፍተኛ ፋይበርናም አንቲ ኦክሲዳንቶችን ይዘዋል። ተፈጥሯዊ ጣፋጭነታቸው ገንቢ ወይም ደግሞ ለተለያዩ ምግቦች ተጨማሪ ያደርጋቸዋል። አስረኛ የክሩሲፈረስ አትክልቶችን መመገብ ነው። እንደ አበባ ጎመን፣ ብራሰልስ ስፕራውት፣ ጥቅል ጎመንና ኬልን መመገብ አለባችሁ። የክሩሲፈረስ አትክልቶች ካንሰርን በመዋጋት ባህሪያቸው ይታወቃሉ። የአንጀት ካንሰርን የሚከላከሉ ውጤቶች እንዳላቸውም የተረጋገጡ ግሉኮሲኖሌትስን ይይዛሉ። ከፍተኛ የፋይበር ይዘታቸውም ጤናማ የምግብ መፈጨትን ይደግፋል ማለት ነው። በአጠቃላይ እነዚህን ምግቦችን በየቀኑ በአመጋገባችሁ ውስጥ ማካተት ለአንጀት ጤና እናም አጠቃላይ ደህንነት ከፍተኛ አስተዋጽኦን ያደርጋል በስኳርናም በተቀነባበሩ ምግቦች ላይ ጥንቃቄ አድርጉ። በፍራፍሬ፣ በአትክልት፣ በሙሉ እህሎች እናም በጤናማ ቅባቶች የበለጸገ የተለያየ አመጋገብን ተመገቡ። በተጨማሪም በቂ ውሃ መጠጣትናም መደበኛ የአካል ብቃት እንቅስቃሴን ማድረግ የምግብ መፈጨትን ለመደገፍ አስፈላጊ ናቸው። የተወሰኑ የአመጋገብ ስጋቶች ወይም ደግሞ የጤና ችግር ካለባችሁ ታዲያ ለግል ምክር የጤና ባለሙያን ማማከር አለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ጤናማ ያልሆነ አንጀት የሚያስከትላቸውን የጤና ችግሮችንና የአንጀታችሁን ጤና ለመጠበቅና ለማጽዳት መመገብ ያለባችሁን ምግቦችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቆልኝ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።